ጠዋት ተመርቶ ማታ መርካቱ ይለይልሽ አለቻትና ሩታን፣ ይኸው አብረው አደረች አብሬው አደርኩ። በቃ ምን ፕራንክ ነው ምናምን ትይናለሽ። እንደ አሁን የአንቺ አብረሽ ማድረግ እና የአንቺ አብረሽ እዛ ጋር ድራማ መስራት ከሩታ ፎቶ ጋር ምን ያገናኘዋል? ለምን የሩታን ፎቶ የምትለጥፊው? ምን ያገባት ሩታ አንድ ያለም ለምን ሀያ አራት ሰዓት አብረሽው ታድሪ? የማይመለከታትም በቃ ተወችልሻለሁ ይኸው ውሰጂው ብላ ተዎችልሽ በቃ። ለምን አትያት ልጅቷ? ሰላም፣ ግን ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያዊ እንዲሁም ኤርትራውያን በያላችሁበት ሰላም ተደረሳችሁ። በነገራችን ላይ ትናንትና የለቀኩት ቪዲዮ በጣም ኔትወርክ አስቸግሮኝ ከረፈደን የለቀኩትኝና አልታየልኝም። እባካችሁ ባታዩ እንኳን ላይክ እያደረጋችሁ ለሌሎች እንዲደርስና ማየት ከቻሉ እንዲያዩት ከቻላችሁ እንድታዩት በትህትና እጠይቃለው ማለት ነው። እና ሄርሜላ ይለይላት ሩታ በቃ ደረሽብንም ያሽንም መንገድ ላይም ስንሳሳም ቤትም አቅፌው ይሄው ይለይልሽ ብላ ገጠራማ ላይ ይዛው ሄዳ አብሬው አደርኩም ብላ ፕራንክ አድርጋለች። እንግዲህ አብራ ማድረና አለማድረውን እሷ ነች የምታውቀው። ነገ ደግሞ አረገዝኩኝ ብላ ትመጣና ጨርቅ ትጠቀጥቅና ወይ ከሌላ ሰው ታረግዝና ትመጣና አብርሐም ያንተ ልጅ ነው ትላለች። መቼም ፈርዶበታል ይሄ ልጅ የዛንም የዛንም ሮሮ መሸከም ትኖ የሚገርም ነገር እኮ ነው። በእናታችሁ ወዴት ወዴት እያመራች ነው ሴትዮ? እንደ ገና የፍርድ ቤት ወረቀት እንኳን እጁ ሳይገባ የፍቺ ነገር እንኳን ትንሰሄን ጭራሽ አብሬው አደርኩኝ ብላ እንዲህ ያለ ነገር ልትሰራ ያለች የወሩታን። ዛሬ ከፈረንጁ ጋር አይታችኋት ከሆነ ከሚስቱ ጋር የተለየም አይመስለው፣ ትዳሩን የፈታም የልጁን እናት ያጣም አልመሰለውም። ደስታ ላይ ነው ያለው ጭፈራ ላይ ነው ያለው፣ ፌሽታ ላይ ነው ያለው። አለ ጭሩታ እውነቷን ነው። መለያየቱን ደስ ብሎታል ማለት ነው። መለያየቱን መፋታቱ ተመችቶታል ማለት ነው። የውሸት ሲያስመስል ነው እንጂ የሚለው ተመችቶታል። ተረመት ጉደኛ ናች እንደዚህ። እዚህ ልጅ ግን ምን አይነት እውነት፣ የምር ዛፍኬርን በጣም ባለጌ ነች እንደዚህ ምን አለበት ረ በተሰቀለው ጌታ ብትታዊ እንኳን። አሁን ሰው ሁሉ ላይ የጠመደው ደግሞ ጓደኞቹን ነው። እንዴችን እነጽጌሳሁን ውስቲ ሁን ከእሷ ጋር ምን ያሽቃብጣሉ እነዚህ? አሽቃባጦች በቀደመት ቤቢሻዋር ለሄርሜል ለሩታ ከበሩላ፣ ዛሬ ደግሞ ከሩታ ጋር ተዉና፣ ከብርሃም ጋር ና ከሄርሜላ ጋር ገጠራ ገጠራ ማው ላይ አንዴ ቆጮ አንዴ ክትፎ ምናምን እያሉ በጉራግኛ እያበዱ ነው ያሉት። እነሱ ይበዱ ግን እዚህ ጋር አስመስሎ መኖር እንዴት እውነቷን አኖሩት ያለችው ሰው ሰው አምኜ ሰውን ስቀርም ሰዎች ይከዱኛላል በአሁን ሰዓት ላይ የምታምኙ ሰው የለም የኔ የእናትሽንም ልጅ የምታምኝበት ጊዜ አለም እንኳን አይደለም ጓደኛ በሚዲያ ያወቅሹ ሰው ይቅርና ማለት ነው በሚዲያ ያወቅሹ ሰውማ ለሚዲያ ለቢዝነስ ሲል ነው የሚቀርብሽ ውስጥ ገብቶ ከአንቺ ጋር የምር ጓደኛ ሊሆን አይችልም የእናትሽንም ልጅ በአሁን ሰዓት ላይ ጓደኛ ማድረግ ይከብዳል ምክንያቱም አሳልፎ የሚሸጥ በጣም ስለበዛ ማለት ነው። ይሁዳዎች በጣም በስተዋል። ሚዲያ ላይ ብቻ አለም። ይሁዳዎች በጣም በስተዋል። ጓደኞቻቸውን፣ እናቶቻቸውን፣ አባቶቻቸውን፣ ወንድሞቻቸውን እህቶቻቸውን የሚሸጡ ይሁዳዎች በጣም በስተዋል፣ ሞልተዋል። እን ምንድነው እሱ ምን አተት ሆናችሁብኝ አተታትሁንብን ብለዋል። እውነትም አተት ሆናችሁብን እኮ ሚዲያ ላይ የመጣችሁ የእንትን ድራማ እየሰራችሁብን ማለት ነው። ተከታታይ ድራማ ነው ብሏል። ተጋባችሁ፣ ተፋታችሁ፣ ወረቀት ቀደዳችሁ፣ ቀለበት አሰራችሁ፣ ሁሉ ነገራችሁ ወዲያው ወዲያው ሆነና። ኢቢኤስ ላይ የቀረቡትን የስራ የስንት አመት ባልና ሚስቶች አላያችኋቸውም? የስልሳ ምናምን አመት ባልና ሚስቶች ከእነሱ ተማሩ። ኢቢኤስ ላይ ወደዋልም እነሱን ያቀረቧቸው አሁንም አፈቅራታለሁ አለ የኔ አባት። እናትየውም ልክ እንደዛ ወደዋለው። እንዲህ ነው ባልና ሚስት ሆኖ ስለ ትዳር ሲያዝ የሚቆየው አግብቶ ወልዶ የልጅ ልጅ አይቶ አርጅቶ እ ረጅም እድሜ ሰጥቷቸው ስጋው ደሙን ተቀብለው ክርስቲያኖች ከሆኑ ቆርበው እንዴት ደስ ይላል! የዘመኑ ፍቅር እናቴ፣ ይሄው ተመልከቱ። ዳኒ ነው አሁን ይኸውት። ባለፈው ጽጌን ቀለበት ካላረኩልሽ ብሎ እየዬ ብሎ አበደ። በወሩ ደግሞ ለዚችኛዋ ድንገት መጣች እና ቀለበት አደረገላት እና አረፈው። ዛሬ ይሄ ነው ቀለበት ማለት ለሚዲያ ሰዎች። ይሄ ነው ፍቅር ማለት ለሚዲያ እንትኖች እ ፕሮሚስ እንደዚህ ነው የሚገባው። በቃ ሚዲያ ላይ ዝም ብሎ በቃ የዛችን እልኋን ለማስጨረስ ወይንም ደግሞ የምርም የውሸት ነበር ማለት ነው። አፈቅራታለሁኝ ብለው ስትል የነበረው ስታለቃቅስ፣ የነበር ከመኪና ላይ ራሴን ካላፈረጥኩ ስትል የነበረው የውሸት ነበር ማለት ነው። የውሸት እንደምትወዱ የምትታወቁት ወዲያውኑ ገና ወራቶችን እንኳን ሳታስቆጥሩ ወዲያውኑ ለሌላ ሴት ቀለበት ማድረጋችሁ ወይም ደግሞ ፕሮሚስ መገባባታችሁ። እንዴ ሴቶቹ እነዚህ ርካሽ ናቸው ማለት ነው። ሚዲያ ላይ በጣም ረከሱ ማለት ነው። ሲጠይቃቸው ወዲያውኑ እሺ የሚሉ የድሮ ፍቅረኛ የድሮ ፍቅረኛ ብላ መጣች። ይቺ አቃጣሪ ዝፍዝፍ ሴትየዋለች። የራሷን ህይወት እንዳበላሸች የሰው ህይወት እንዳበላሸች ይቺ ማነች ሜሮን የምትባለው የሆነች ኩባያ ነገር። ሰውነትሽን እልቅ ወይ ስፖርት ሰሪና ቀንሺ፣ ወይም ደግሞ ምግብ ቀንሺና ሰውነትሽን አስተካኪ። ዘረጦ የሆነ ሰውነትሽን እየተደበለብርሽ እዛም እዛም እየሄድሽ የሰው ህይወት አትበጥጭ። ራስሽን ህይወት አላስተካከልሽ ከዳጊ ጋር ተለያየሽ ገና ምንም ጊዜ እንትን ሳትይ ለሱ ብለሽ መድኃኒቱን ላጠጠሽ። አቤት አስመሳይ ፍቅር፣ አቤት የውሸት ፍቅር። ሚዲያ ላይ ግን የውሸት ፍቅር እንዴት እንደሚችሉበት በእግዚአብሔር እንዴት ነው ሚዲያ ላይ እንደዚህ የውሸት ፍቅር። ፍቅር እኮ ማለት ለፍቅር መስዋዕትነት መክፈል ማለት ፍቅርን ስታውቁት ነው። ፍቅር እስከ መቃብር ነው አይተን አልድሮው የምር ፍቅር እስከ መቃብር። ኤለመንተሪ በምንማርበት ሰዓት ላይ ጓደኛችን እሱን በጣም ትወደዋለች። በጣም ይዋደዳሉ እና ግን በትምህርት ነው በትምህርት ተዋውቀው ምናምን ማለት ነው። በጣም ይዋደዳሉ። ከዛን ግን እሱ የእሷ ቤተሰቦች አንፈቅልልሽ አሏት። በቃ ቢያንስ እንዲገናኙ እንኳን ማለት ነው። ከዛን ሄደና እራሱን አጠፋ። ሰማች እሷም ወዲያው እራሷን አጠፋች። በቃ ሁለቱም አንድ ላይ ፍቅር እስከ መቃብር ሰሩ ማለት ነው። የዘመኑ ፍቅር እናቴ መድኃኒት አፋቸው ላይ ያሸትቱና ሆስፒታል ይገባሉ። እዛ ሄዶ ይጠይቃታል ወይ እዛ ሄዳ ትጠይቀዋለች። ከዛ በኋላ ዳነ ብለው በማግስቱ መተው ሮማንቲክ ሲሰሩ ነው የምናያቸው። ወይ ግጡም አድርገው ጠጥተው ሞተው አያሳዩን ወይ ትተው የምር ተፋቅረው ፍቅረኛ ሞች ሆነው አመታትን አላስቆጠሩልን እማይሆን እማይሆን ድራማ ሆን እየሰሩ በሳቂ ገሉናል። ትውልዱን ያበላሹብናል። ከምን ይዋ እንትን ብለህ ነው የጽጌን ፍቅር ከውስጥ ካውጥተህ ፍቅ የጽጌን አስራ ምናምን አመት አብረህ ቆየ ጓደኝነትን ረስተህ እነዚህ አሽቃባጭ አሽቋላጮች ጓደኞቹ ደግሞ ለዚችኛዋ እሺ ብለው ተንበርግጎ ቀለበት ሲያርግለን ብሽ ያለችው ተቀበለች። ጽጌ ደግሞ እንትን ላይ እሷ እናቴ አለማን አታውቅም ጉራጌ ክልል ላይ ነች ያለች፣ ደስታ ላይ ነች ያለችው ነገ አዲስ አበባ ስትሄድ ልየይካል አለችባቸው። ደግሞ ማለት ነው የእውነት ፍቅር ግን የምናየው ዋጋ ነው። በእናታችሁ የምር ፍቅር የምናየው የት ነው? እንደ ምን አይነት የረከሰ የረከሰ ሴት ብቻ ነው ሚዲያ ላይ የሚመጣው እርክስክስክስ ያሉ ሴቶቹ፣ ወንዶቹ መላ ቅድሳቸው የጠፋ ቤተሰብ የሌላቸው አሰዳቢ ሁላ እን የምን ምድረስ ዘላናትን ለሚዲያ ላይ የምትመጣ በእናታችሁ ስርዓት ያላት ሴት አትመጣም እንዴ? ትዳር የሌላት ትዳር የሌለውን የምትመኝ ፍቅረኛ የሌላትን ፍቅረኛ የሌለውን የሚመኝ ከዛ ደግሞ እሷም እንኳን አፍቅርሀለሁኝ ብላ መታ ፍቅሯን ተቀብሎ እንደ ረዥም ጊዜ የምር ተፋቅረው የሚኖሩ አናይም። የምር ቃል ተገባብተው በዛ በቃላቸው መሰረት የሚዘርቁ አናይም። ቀለበት አድርገው ቀለበታቸውን ጣታቸው ላይ ያጠለቁ ረዥም ጊዜ ቆይተው አንድ የናፈቃችሁ ረስቲ ረንዴር ነገር የናፈቃችሁ እጃችሁ ሁሉ ላይ አውጡ። እንግዲህ አስቡ፣ ናሂና ውብዬ ማለት በቁርባን የተጋቡ ባልና ሚስቶች ናቸው። እንግዲህ አስቡ። መቼም በቁርባን መጋባት እኮ ማለት በቃ የፈለገ ነገር ቢመጣ መለያየት ሞት እንጂ የሚለያቸው በህይወት እያሉ የሚለያዩ አይደለም። እነሱ ግን አስቡ አርጋበትም ይሁን ተደርጎበትም ይሁን አይታወቅም፣ ግን መለየት ደረጃ ላይ ደረሱ። ትውልድ ፍቅርን በቃ አሁን ዳኒና ጽጌን ያየ አብርሃምንና ሩታን ያየ ስለ ፍቅር ምንድን ነው የሚያስቡ? በፍርሃት እኮ ነው የሚቀርቡት። በፍርሃት እኮ ነው ፍቅርን የሚጀምሩት። ሴቶቹ ለምን ፕሮሚስ ላርግልሽ ሲባሉ እምቢ እንደሚሉት አውቃላችሁ? አብርሃም እና ሩታን እያዩ ማለት ነው። አብርሃም እና ሩታ እንዴት እንደነበሩ ታውቃላችሁ። እነሱን እያዩ እንዴት ቀለበት ላርግልሽ ታገቢኛለሽ ብሎ ሲላ እሺ ብላ ትበለው አትለው። ማንም አትልም ሚዲያ ላይ፣ ምክንያቱም ለገንዘብ ብቻ ነው ሚዲያ ላይ የመጣው። አፍቅርሻለኝ የኔ እንድትሆኝ ይፈልጋለኝ ቀለበት ላርግልሽ ቃል ልግባልሽ ከዛ ከዚህ ጊዜ በኋላ እንጋባለን የምትሉት የውሸት በቃ የሚሰራ ስራ ካጣችሁ፣ ስንት የሚሰራ ስራ ሞልቷል። ምን አለበት የምር ስራ ሰርታችሁልን ወደ ሚዲያ ብትቀርቡልን። የረከሰ የረከሰ ስራ እየሰራችሁ እየተዝረከረካችሁ ከምትመጡብን ማለት ነው። ወይዘሮ ሔርሜላ ጠቅሌው፣ በቃ ጠቅሌው። ጠቅሌውና ገጠር ግቢና አብረሹ አግቢና ኑሪ፣ በቃ ይሻልሻል። አንዴ ዘላን ሆነሻል፣ መቼም ዘላን ሆነሻል። ዘላን እንኳን እንዲህ አይነት አሳሰብ የምታስብ አይመስለኝም። ያንቺ ድርጊት፣ ያንቺ ሁኔታ በጣም በጣም ቅጣጣ፣ በጣም አይና ወጣ ጅል አለ፣ እንደ ጅል ባሉት ቁጥር እየሄደ በግ እየሆነ እንደ እንትን ይነዳል። ይሄን አፈር ይበላትሽ። ወይ አያምር ወይ አያፍር። ሩታ ገላገለሽ፣ ገላገለሽ። እዛው እዛ ትዝረክረክ አብረው ነገም እሷን እንደዚህ እንደሚያደርጋት በምን ታውቂያለሽ ትዝረክረክ ተይው ቆፍጠን በይ ጸዳ በይ እና ኑሪያ እንጂ በቃ ቤተሰቦችሽ ጋ ሂጂ እዛም እዛም እየጠራሽ እዛም እዛም አትሂጂ በቃ የምን ማስተባበያ መስጠት ነው የፈለጉትን ያድርጉ በቃ እንጂ ሂጂ እዛ ቤተሰቦች ጋርና ራስሽን አረጋጊ መንገድ ላይም እኮ መውለድ የሚባል ነገር አለ ወደ ክልል እንደሆነ ቤትሽ ባላቀው ወደ ጉራጌ ክልል መሰለኝ ቤተሰቦች እንግዲህ ያሉት እና ሂጂ እዛም እዛም እየሄድሽ ከማንም ጋር እየተቀረብሽ እንትናት ከተስማሞ ከተስማሙ ተስማምተው ይጋቡና ይኑሩ የፍቺ ወረቀትሽን አስገብተሻል ተፋችሁ በቃ ተፋችሁ ነው የምንልሽ መቼም አብራችሁ መዝለቅ ከዚህ በኋላ መቼም ተማምናችሁ መቼም የማትኖሩት ነገር ነው መቼም ስለዚህ ማድረግ የሚችሉትን ነገር ያድርጉ እና በጣም ነው የሚያስቀው በጣም ነው የሚገርመው ለማንኛውም ከዚህ በኋላ ቪዲዮን አላረዝመው፣ ማጫጭር ነው የማደርገው። ግን እባካችሁ ቼክ አድርጉልኝ፣ እዩልኝ፣ አበረታቱኝ ማለት ፈልጋለሁ። ይመቻችሁ።